እናቴንም አባቴንም ዘመዶቼንም አጥቻለሁ። ሜዳ ላይ ተጥለል ነበር የተገኘ ነው። በጣም ኃይለኛ ዱርዬ ማለት እኔ ልንገራችሁ፣ ቡድን ሁሉ መራ ነበር ማፊያውኝ ማለት ድራግ ሁሉ እሸጣለሁ፣ አሽሽ እሸጣለሁ፣ ጫቴ ራሴ ጫት ቤት ሁሉ ነበር። 24 ሰዓት እጠጣለሁ፣ 24 ሰዓት ነው። የእኔ መሞት እየተጠባበቀች ነበረ የእኔ መሞት። እንዳውም የዛን ቀን አረቅ ሆን አልጠጣሁትም፣ አሳደርኩት እዛው። እሱን ሶስት ፌንት እስከምነቅል ድረስ ነው የምወስደው። አንዷ መርፌ ማለት ነች ፌንት ይጥላል። እኔ ግን አስር መርፌ በቀን ውስጥ ወጋ ነው ጨነነትየነይቅዱሳን፣ ሻሎም ብያለሁ። ስሜ ሁሴን ሙሉጌታ ይባላል። በመጀመሪያ ላመሰግን የምፈልገው በስሜ ከዛ ከሩቅ ከምድረ በዳ ከረሃብ ከችግር ያወጣኝና ለዚህ ለታላቁ ክብር ያቆመኝን በጥላት መንደር ያነገሰኝን ልዑል እግዚአብሔር እናመሰግናለሁ። በመቀጠል መንፈሳዊ አባቴን አመሰግናለሁ፣ እማማቁሜንም አመሰግናለሁ። የፋውንዴሽን አስተማሪዎቼንም በሙሉ ላመሰግን እወዳለሁ። እሺ የኔ ታሪክ የሚጀምረው እንግዲህ በሰሜኑ ክፍል በኢትዮጵያ ዓለም አቀፍ ረሃብ በነበረበት ጊዜ ያኔ እናቴንም አባቴንም ዘመዶቼንም አጥቻለሁ። ብቻዬን ነበር ኮኔና አንድ ታናሽ ወንድም ነበረኝ እና በወቅቱ ሜዳ ላይ ተጥለል ነበር የተገኘ ነው እና በዛ ድርጅት ሁሉ ነገር እያገኘን የትምህርት እድልም ሁሉ ነገር ነበረን እየተማርን ሳለ ታናሽ ወንድሜ ቢያንስ በአራት አመቱ እኔ በአንድ አመት ነው የምበልጠው። በአምስት አመቴ ያለው የወቅቱ የድርጅቱ ኃላፊዎች ይህን ታናሽ ወንድሜን ለነጮች የበላይ ጠባቂ ለነበሩት ነጮች ይሰጧቸውና በድብቅ ነው የሰጡት እንዳንተዋወቅ ተደርጎ ማለት ነው። ከዛ ተለያየን። አሁንም ድረስ አንተዋወቅም። ቢያንስ ሶስት ጊዜ ምናምን ፈልጎ ይመጥቷል ልንገናኝ አልቻለም። ያው እግዚአብሔር ያለ ቀን ያገናኘናል እና በዛ ድርጅት ውስጥ እየተማርኩ ያለ ጥሩ ትምህርት ጥሩ ውጤት ነበረኝ። ወደዚህ ይመጣል ድርጅታችን ከዛት ነቅሎ ወደዚህ በመጣ ጊዜ የስምንተኛ ክፍል ተማሪ ያለው ሚኒስትሪ ለወስድ ስመዘገብ ስም ማን ነው ተባልኩኝ። ሁሴን ሙሉጌታ አልኳቸው። እንዴ የቃልቻና የቄስ ስም እንዴት ይሄዳል አሉኝ። ዳይሬክተሩ የአያት ስምሽ ተናገር ትባል። አያት የለኝም አልኩት። እንዴ እንዴት ነው ሰው ሆኖ አያትም የማይኖር አለ? አይ እኔ አያትም የለኝም ምንም የለኝም በቃ። ወላጅ ይዘህ ና ተባልኩኝ። በዛን ጊዜ ያው በግሩፕ ውስጥ ስለምንኖር የሀውስ ፓሬንታችን የነበረው ሀላፊውን ይዤ ሄድኩኝ። ይዤ ሲሄድ ነገሩ ለዳይሬክተሩ ምንም አይነት ዘመድም ምንም የለውም። የእሱን አይነት ብዙ ልጆች አሉ፣ እሱ ጋር የሚያድጉ? እና ኢፍኒፍ አለው የአባት ስም የሌላቸው እንኳን አሉ እዛው ስማቸው ይወጣና የአባት ስም ከሌለ ያው በወቅቱ በነበረው መንግስት ነው ስም የአባት ስም የሚጠራው። እና የእኔ ደግሞ የአያት ስም የለኝ። ከዛ እሺ የአያት ስም አውጣና የሚኒስትሪ ፎርሙ ብላ ተባልኩኝ እንዳጋጣሚ ዞር ስል ጓደኛዬን አየሁት፣ በሪውን ይባላል በሪውን በለው አልኩት። ከዛ ሁሴን ሙሉጌታ በር ተብዬ ቀረው። ከዛ ወደዚህ ህይወት እንደመጣው ብዙ አስቸጋሪ ህይወት እና ያሳለፍኩት በእውነት ነው የምነግራችሁ። ሰው ሊችለው አይችለውም፣ በራሳ አይምሮ አልወጣውም የሚልበት ደረጃ የደረስኩበት ደረጃ ነበረ። ያ ድርጅት ስምንተኛ ክፍል እያለሁ የአስራ ስድስተኛ ክፍል የአስራ ስድስት ዓመት እድሜ ልጅ ነኝ። ድርጅቱ ፈረሰ። ሌላ ችግር ደግሞ መጣ ማለት ነው። ሁላችን ተበትን ተበትነን ሳለ ሜዳ ላይ ነው የቀረነው። ማንም የኔ ዘመድ ምለው የለም ምን የለ ማንም የለም። እና በዛ ሰዓት ምን ወደ ሱስ ዓለም ውስጥ ገባው። ዱርዬውን ኩኝ በቃ በጣም ሀይለኛ ዱርዬ ማለት እኔ ልንገራችሁ፣ ቡድን ሁሉ መራ ነበር ማፊያውኜ ማለት ነው። የሌባ የዝርፊያ ቡድን ማቋቁም ልጅ ነበርኩኝ እዛ በጉርድ ሾላ ና እዚህ 24 እንደምታውቁት በወቅቱ 24ም ጉርድ ሾላም ይታወቃል እና በጣም ድራግ ሁሉ ይሸጣለው አሺሽ ይሸጣለው ጫቴ ራሴ ጫት ቤት ሁሉ ነበረኝ እውነት ነው ምላችሁ ከዛ ምን ሆነ አንድ ጊዜ አሺሽ ጀመርኩና ድራግ መውሰድ ጀመርኩኝ። ድራግ ስወስድ ግን አንድ መርፌ ምናምን አይደለም በመርፌ በስሪንጅ የሚሰጠው ነው ኢንጀክሽን። እሱን ስወስድ ፌንት እስከምነቅል ድረስ ነው የምወስደው፣ ራሴን እስክስድ ድረስ ማለት ነው። አንዱ እንኳን አንዱ አንዱ ድራግ አንዷ መርፌ ማለት ነች ፌንት ይጥላል። እኔ ግን አስር መርፌ በቀን ውስጥ ወጋ ነበር በጣም በጣም በሚገርም ሁኔታ ማለት ነው። ከዛም ፊልም ቤት ስታሳይ ማሳየት ጀመር። ኳስና ፊልም ነበር ማሳየው ከጓደኛዬ የጋው እዛ ኳስ ቤት ስታሳይ ወይ ፊልም ቤት ስታሳይ ጉልበተኛ ካልሆንክ ስራውን አሰረ። እኔ በጣም እደባደብ ነበር፣ በጣም ከሚገባው ላይ ማለት ነው፣ ከምነግራችሁ በላይ። በዚህ የተነሳ እንደውም ሰዎች ይፈሩኛል፣ ያከብሩኛል። ጉርድ ሾላ ምድር ውስጥ በጣም በጣም ማለት ነው ግን አሁን ከነሱ ርቄ ወደ ስመጣ እንዴት እንደሚንቁኝ ብታዩ፣ እውነት ከነሱ ስለሳይሼው አሁን ወደዚህ ወደ መንፈሳዊ ወደ የማይገለጠው ክብር ስለመጣ አሁን ሊያናግሩኝም አይፈልጉም። ያኔ ግን ጉልበቴ ስር ወርቀው የሚሰግዱልኝ ሰዎች ናቸው። የሚገርማቸው እና ፊልም ቤት እየሰራው ሀያ አራት ሰዓት እጠጣለሁ፣ ሀያ አራት ሰዓት ነው የምቅመው። ጫት ቤትም ነበረ ብያቸዋለሁ። አሽሽ የሚሸጠው እኔ ብቻ ነበር፣ ዲለሩ ነበር የሚባለው። ያቁኛል። አሽሽ ለመግዛት እኔ ጋር ስትመጣ ኮድን ካልነገርከኝ አልሸጥልህም። ምናልባት ሲቪል ኖ ሊመጣብኝ ይችላል። ነገ እስር ቤት የምያዘው እኔ። እስር ቤትም አሰልችቻለሁ በዚህ ጉዳይ በመደባደብ በምን። ግን የሚገርማችሁ በጣም ለእኔም የሚደንቀኝ ነገር እስር ቤት ውስጡ አንድ ቀን ወደ ፍርድ ተፈርዶብኝ አቅም እያዛለሁ እዚህ ቆይ ይባላል። ሌሎቹ እኔ ጋ የነበሩት ሂደው ሂደው ተፈርዶባቸዋል። አንተ እዚህ ቆይ ይባላሉ። ምን እንደሆነ ምክንያቱ አይገባኝም። ከዛ ይመጡና ሁሴን ሙሉጌታ አቤት፣ ፋይል ጠፍቷል፣ ውጣ ይባላለሁ። በጣም ብዙ ጊዜ ለእኔ ይገርመኝ ነበረ፣ ምንድን ምን ስለሆነ ነው ላለው ራሴ። ከዛ አንድ ቀን ዳዲን፣ እውነቴ ነው የምላችሁ በህልም ያየሁት፣ እኔ አላቆም መጥቼም አላቅም ነበር፣ በህልም ያየሁት እና እንደ አጋጣሚ ከጉርዱ ሾላ ከጓደኛ የጋዝ ቤት 24 ልናድር እየመጣን እላይኛው የእግዚአብሔር ክብር አዳራሽ ጋር ነው። እስቲ እዚህ እንግባ ተባባልን እና ገባን። ልክ ስገባ የዳዲ ግርማ ሞገስ ልነግራቸው አልችልም። በጣም ግዙፍ ሆነ የታየ ስፋቱ ከዚህ እዛ ጋር ይሆናል። የሰውነቱ ስፋት የመሰለ በቃ እቁመቱም እንደዛ ከዛ ና ና ና ና ና ንጣ ንጣልኩት ልጅ ጓደኛዬ ና በጣም እኔ እውነት ልባ የምምለው ሰውዬ፣ የዛን ቀን ግን ፈሪ አረገኝ። ምን እንደሆነ ፈራው አላውቅም፣ በጣም ፈራው። ና እንውጣ አልኩት ጓደኛ፣ ለምን ይለኛል። ና ዝም ብለ ውጣ አልኩት። ለምን አልገባኝ፣ ምንውጣ? ናናና አልኩትና ውጭ ወጥቼ፣ አይ ይህን ሰውዬ እኮ አውቀዋለሁ። የት ነው የምታውቀው? አይ በህልሜ በራእይ አይቼዋለሁ አልኩት፣ በር ላይ ነገርኩት። ከዛ ሄድን ተመለስ ከዛ አንድ ቀን እንዳጋጣሚ ታመምኩኝ። በጣም ታምሜ ሆስፒታል ገባው ሚሊኒክ ትሞታለህ ሁሉ ተብዬ ዶክተሮች ተስፋ ቆርጦብኝ፣ በእውነት ነው የምላችሁ። በጣም ተስፋ ተቆርጦብኝ። የሚገርማችሁ ከኔ ጎን የተኛው ትልቅ ሰው እያለ የእሱ ልጅ እሱን ሳይሆን የኔም መሞት እየተጠባበቀች ነበረ፣ የኔም መሞት ወንበሯን አንስባ እኔ አልጋ ጋር ቁጭ ነው ያለችው፣ ፊት ለፊቴ አይኔን እያየችኝ ማለት ነው። በቃ አሁን ከአሁን ይሞታል። ዶክተሮቹ ምንም አይነ መድኃኒት ሊሰጡኝ አልቻሉ ነበረ። ራሴንም አላቅም። ሰው የሚታየኝ አንድ ሰው እንዲህ ተደርድሮ ነበር የሚታየኝ፣ እንዲህ አንዱ ሰው የሚታየኝ አይኔ እንኳ ማየት አቅቶት ማለት ነው። ሰውነት ይዝሏል። በግሊኮስ በሽንት መቆጣጠር አልችልም። ስኳር በሽታ አለበት ተብያለሁ። ኩላሊት፣ ጉበት ጉበቴ ሁሉ ተፈንቅሎ አስራ ሶስት ሴንቲሜትር ተፈንቅሎ ደሙ በወዴ ታጥቦ ነው ይወጣልኝ እና በተኛው ሰዓት ማታ ሁለት ክርስቲያኖች ወንድሞች ይመጡና ይጸልዩልኛል። ሲጸልዩልኝ ጠዋት በጣም ተሽሎኛ ያቸውና ገረማቸው። በቃ ዶክተሮቹ እንዴት እንደዚህ ሊሆን ቻለ አለው። ዶክተሩ ይነጋገራሉ፣ እነሱ እኔ በሰመመን ነው የምሰማቸው። በጣም የሚገርም ነው እንዴት በአንድ ኮን የነቃው ይባባላሉ። ከዛ ያችም ልጅ ጠዋት ላይ አንተ አለች፣ አቤት፣ እግዚአብሔርን አመስግን። ዶክተሮቹ ምንም ያደረጉልን ነገር የለም፣ እግዚአብሔርን ግን አመስግን። እኔ ትሞት አለ ብዬ አይን አይንን እያየው ነው ወንበሯን እዚህ ጋር ቁጭ ያረግኩት አለች። እኔም እግዚአብሔርን አመሰገንኩኝ። በልቤም የክርስቶስ እውቀት ትንሿ ነበረ። እቺ ትንሿ ጠልቄ ባላቅም፣ እቺ በራሪ ወረቀት በሚሰጧት ነገር አነብ ነበረ። እኔ ሕይወትም መንገድም እውነትም ነው የሚለውን በጣም እወዳታለሁ። ይህችን አባባል ሁሌ እዛ ቪዲዮ ቤትም ፊልም ሳሳይ በዝች ነው የምከራከረው። ሌላ እንትን የለኝ፣ ሌላ እውቀት የለኝ። ይህችን ይዤ ግን እከራከራለሁ። ወላ ሁሉ ሲናገሩ ስለ ክርስቶስ አልወድም ነበር፣ ክርስቶስም ሲያጣጡ እውነት አልወድም ነበር፣ በደንብ ጠልቄ ሳላቀው ማለት ነው። ከዛ ከዛ በሽታ ተፈውሼ አንድ ቀን እንደለመደብኝ አረቄን ይዤ ልመጣ መገናኛ ስሄድ አረቄ ይዤ ልመጣ፣ በሃይላንድ ሙሉ ሃይላንድ ነው የምጠጣው። ይቺ ትንሿ መለኪያዋን አይደለም ሙሉ ሃይላንዷን ይዤ እንደመጣው የወንጌል ስርጭት አገልግሎቶች ነበሩ፣ የክብር ሕይወት እና እዛ ጋር መንገድ ትራንስፖርት ጋር እያመሰገኑ ነው እና በጣም የሚደንቅ መዝሙር ነው። አንቺ ሴት ምናምን የሚለው ወደዚህ ወደ ጌታ ነ የሚል መዝሙር ነበር መሰለኝ። እና ቁሜ አዳመጥኩና ቶሎ ቀድቼ መጣሁ ብዬ ሄድኩኝ አረቄን ላስቀዳ። ከእዛ አረቄን ይዤ እጄ ይዤ ስመጣ እየተበተሉ እህት አልኳት አንዷን ይት የት ቤተ ክርስቲያን አባል ናችሁ ስላት፣ እህታችን አለች አሁን በዚህ ስሟን ባልናገርም እና የክብር ሕይወት ቤተ ክርስቲያን እና መምጣት መው ለምን አትወስጅኝም አልኳት ስልኬን ውሰድ ያዝ አለችኝ ብዙ ነገር ነገረች ጌታ ደስ አለኝ እንዳውም የዛን ቀን አረቄውን አልጠጣሁትም አሳደርኩት እዛው አልጋ ጎን እውነቴን ነው የምላችሁ አሳደርኩት ከዛ ልጠጣው አይጠጣም እንደሆነ አላቅም አልኩኝ ቁጭ አርጌው አልጋ ላይ ተኛም ትንሽ የትራክትን ያው ትራክት ከሰጡኝ ባይዘቡ አልጥልም። በጣም ብዙ ትራክት አለኝ ያጠራቀምኳቸው አማኝ ሳልሆንም ማለት ነው። እና ይዛለው። የሚገርማችሁ ከመታመሜ በፊት አንድ ነገር የነገርኳችሁ ነገር በወረቀት የጻፍኳት ጽሑፍ አለች። እንደዛ ታመሜ፣ ከመታመሜ በፊት ሁሌ የሞት እንትን ይመጣብኛል፣ ዛቻ በጭንቅላቴ ላይ ትሞታለህ ነገር ሁሌ፣ በቃ መተኛት አልችልም፣ ምንም አርፌ ያላቅም በወረቀት ጻፍኩ፣ ሁሴን የኢየሱስ ነው መቼም አይሞትም ብዬ አስቀመጥኩት። በእውነት ነው የምላችሁ፣ ለራሴ ደንቀኛል። ከዛ ጌታን ከተቀበልኩ በኋላ ነው ይችን ወረቀት ያገኘዋት በስንት ፍለጋ እና ጌታን ከዛ እንደሰበከችልኝ ወደዚህ መጣው የሚገርማችሁ? እሁድ ዕለት ነው እና ቅዳሜ ነው እንደዚህ ስብከተ ወንጌል የወጡት። ከዛ እየደወልኩኝ ለልጆቷ መጨቅጨቅ መተኛት አልቻልኩማ። በዛውም ደግሞ ራ ያሳየኝ እግዚአብሔር እሁድ ዕለት ምን አይነት ራ ያየው መሰላችሁ? ጥቁር ጎርፍ ያጥለቀለቀ ይዞ ሌር ሲል እኔ ግንድ ላይ ሁኜ መሀል ላይ ቆሜ ቁጭ ብዬ ሌሎቹን የሚወስዷቸው ጎርፉ የሚወስዷቸውን ሰዎች ለማዳን ስታገል ያሳየኛል። ይሄም እንቅልፌ እነሳኝ አልተኛም እውነት ነው ምላቸው፣ መተኛት አልቻልኩም። ደጋግሞ ደጋግሞ ሲመጣ እኔም ደጋግሜ መደወል ጀመርኩ፣ ለልጅቷ ለልጅቷ እየደጋገምኩኝ ማክሰኞ ነው አለችኝ። ማክሰኞ አይደርሱም? ብጠብቅ አይደርሱ፣ እንደምንም ሰኞ አለፈ ማክሰኞ ሆነ። ስንት ሰዓት ላይ ነው የሚካሄደው ፕሮግራሙ የሚጀምረው አልኳት? 11 ከ45 ስትለኝ እኔ ዘጠኝ ሰዓት ላይ እዚህ በር ላይ ቁጭ ብዬ እጠብቃለሁ።

ጸለይላችሁ ሴት ዳዲ እኔ ወጣሁኝ። ተጸለየልኝ ከዛ መጨረሻ ላይ ደግሞ ለበሽተኞች ይፈወሳል ሲባል ያው እኔ ድራግስት ነኝ ብያቸዋለሁ። መጣሁና ሶጣ ዳዲ ምን አለኝ፣ አንተ አሁን ጸልየል አልነበረ እንዲ አለኝ። አዎ ግን ድራግ ተጠቃሚ ስለሆንኩ ከዚህ መፈወስ እፈልጋለሁ አልኩት። ከዛ እሺ ና ብሎ አይቶታል እንዳበጠጅ አንተ ጸለየላአሉ የአር ፍሬ ወንድ ድራግ እንዲፈጠን ድራግ እወስዳለሁ። እና በመርፌ ነው የምትወስደው። እጅ የሚያበጠው ለእሱ ነው። ይሄ ሁሉ ጠባሳ እሱ ነው። በየቀኑ ነው መርፌ የምትወጋው። በየቀኑ እና እንቅልፍም አልተኛም። ያ እጆችን አንሳውን ነው የፊት ወደዚያ

እጆቼን ብታየው ጠባሳ ነው የተወጋውበት መርፌ ብት ብሎ ነበር ዳሪ ልክ የጸለይ ሰዓት ማታ 24 ሰዓት ሙሉ ያድራግ እየፈረጠ መውጣት ጀመረ ዋው ነው በእውነት ነው የምላችሁ 24 ሰዓት እየፈረጠ ወጣ ከዚህ በኋላ አታየውም ብሎኝ ነበረ ከዛች ቀን ጀምሮ አይቼም ተወግቼም ጫትም ምንም በዛ ላይ በዛ ላይ ደግሞ ስኳርም ጉበትም በሽታ ነበረብኝ። ከዛ እሱም ለካ ተፈውሷል አብሮ። ዛሬ ነጻ ሁኜ ከዛ ጥላት ሊወስደኝ ከነበረበት ሞት ዛሬ በእናንተ በቅዱሳን ፊት እውነት በቅዱሳን መሃል ላይ ተገኝቼ በፊታችሁ መቆም የራሱ የእግዚአብሔር ታምር ነው። እግዚአብሔር እናመስግን፣ ክርስቶስ እናመስግን ነው። ሌላው ለዚህ እንድደርስ ያደረጉኝን መንፈሳዊ አባቴን፣ መንፈሳዊ እናቴና ፋውንዴሽን አስተማሪዎችን ሁሉ እንድታመሰግኑልኝ እወዳለሁ። እናንተንም ቅዱሳንም እግዚአብሔር ይባርካችሁ፣ አመሰግናችኋለሁ። ሌላው የክብር ሕይወት ላይ የምትል ከሕይወቴ ጋር የተገናኘች ግጥም አለች፣ አጠር አርጌ ላቅርብላችሁ። የልቤ ውራቱ በበጋ ዳም ሆኖ ዝናብ የሌለበት ንፋስ ብቻ ሆኖ ከወዲያ ከወዲህ ሽውታ ይሎበት ኦና መድረክ ሆኖ ምንም የሌለበት የልቤ ውጥኑ ቅኝቱ ጠፍቶብኝ የጸዳይ በረከት አይኔ ተዳፍኖብኝ መረዳት ሲሳነው መንፈሳዊ ልቡ ተኝቷል ዮናስ ሲናወጥ መርከቡ ነፍሴም ተናወጠች ግፊቱን በረታ ወድቃለች ከትቢያው ሁለት ተመኝታ ለጠፋችው ነፍሴ እግዚአብሔር አዘነ ምረት ለነነዌ መዳን ለእኔም ሆነ፣ ለጠፋችው ነፍሴ እግዚአብሔር አዘነ ምረት ለነነዌ መዳን ለእኔም ሆነ። የወንጌል በረከት ሊሆን ለምድሪቱ ምርኮ መልሷል ሳውል ከጥፋቱ እኔም በክርስቶስ ፍቅሩን ተማምኜ ልቤን አረስኩለት ለፍቅር ወስኜ የሕይወትን ውሃ ከአለት አፍልቆ ልቤ ረሰረሰ መስኖን ጠብቆ ተቅበዝባዡ ልቤ ምርኮ ተመልሷል። ኦና የነበረው ቤቴ በበረከት ሞልቷል። እዩት ተመልከቱት አዝመራው አሽቷል። የልቤ ውጥኑ ቅኝቱ ተገኝቷል። ታይቶ የማይነጥፍ የዘላለም ፍቅር ከማሳያ ጭጄ ከወዲ ስከምር የሰማይ አዕዋፎቹ ግብዣውን ይዘዋል፣ የዱር አራዊትም በዛው ተገኝተዋል። ጎተራ የሞላ ጽርቁን ተመኝቼ የዓለምን ዝና ክብሯን ሁሉም ትቼ ታሪክ ተገልብጦ የምድሩ ለሰማይ ልቤ ተተከለ በክብር ሕይወት ላይ ልቤ ተተከለ በክብር ሕይወት ላይ